ምንድን ነው ይሄ? አንብቧ። ከላይ አሜን የምትባል ልጅ ከአራት ዓመት በፊት ከቤታችን በሰራተኛችን ስለተሰረቅን ያለችበትን ለጠቆመን ከፍ ያለ ወሮታ እምንከፍል መሆኑን እናሳውቃለን። አባቷ አቶ ረታ ታፈሰና እናቷ ብርቱካን እጅጉ ከስር ደሞ አንብቦ፣ ይሄ የአፋልጉኝ ማስታወቂያ ላይ የተለጠፈው ፎቶ አሜን ልጃችን ከመጥፋቷ በፊት ከአራት ዓመት በፊት የተለጠፈ መሆኑን እንገልጻለን። አልገባኝም። ይሄ ነገር ምንድን ነው? እኔ አሁን ሳናቴ ሊፈነዳ ነው። አይሆንም፣ ይሄ በፍጹም ሊሆን አይችልም። ሄለንጩና እናቷ እንደሆነች እርግጠኛ ነኝ። ብላይ ነበር ምናልባት ያም ማስታወቂያ የለቀቀው የሕፃኗ አባት ይሆን እንዴ? አላውቅም። ግን ስስት እንኳን ብትገኝ ከፊታችን በጣም ትልቅ አደጋ እንዳለ ነው እየተሰማኝ ቃውን መርማሪ ማግኘት አለብኝ። መሄድ አለብኝ። ያቺ እስካሁን አልተገኘችም። እንዲ ጩና ብቻ ብትያዝ ምን ዋጋ አለው? መያዙ አይቀርም። ያገጀረውም እያስፈራራኝ ስለነበረ ደውዬ ነግሬ ነው። እሱም ይታሰራታል። ማንም ከህግ የሚያመልጥ የለም። ማንም ህጉን ትተ ስለ ልጅ ብታስብ አይሻል? ህጉን ያሰብኩት እኮ ስለ ልጄ ስለማስብ እኮ ነው። ይሄ ማስታወቂያ የለቀቀው ሰውዬ እንድቹን ቅልፍ ሲነሳኝ እኮ ነው ያደረው። ወይ ምናልባት እሱ አሳግቶብን ይሆን እንዴ? ልጃችንን ዝም ብለን ከምናወራ ፖሊሶቹ የሚሉትን ነገር ብንጠብቅ አይሻል? እናርዲ ልጄ ማንም ከኔ እንዲነጥቀኝ አልፈልግም። እመኝኝ፣ ልጃችንን ማንም አይነጥቀንም። ይልቃው አሁን መሄድ አለብኝ። የአፋልጉኝ ማስታወቂያ በየቦታው መለጠፍ አለብኝ። ይሄ ነገር ግን ጥሩ ሀሳብ ይመስላል። ማለት ማስታወቂያውን የለቀቀው አባት ነ ባዩ ማስታወቂያውን ቢያዩስ። ቆይ ለምንድ ነው አንቺ ይሄን ሰውዬ በዚህ ልክ ትኩረት የሰጠሽው? አንተ ምንም አልመሰልህም አይደል? ሰውዬው እኮ የልጃችንን ፎቶ ለጥፈው እየፈለጋት እኮ ነው። ስስት የእኛ ልጅ ናት የእኛ ብቻ። ይህን ደግሞ እኛ ብቻ አይደለንም ያልነው፣ መንግስትም ይወሰነልን እና ትንሽ ቁርስ አበላ አይ ስላላሰኝ ነው። አንቺ ግን ቢሽ እመኝ ዴ ልጃችንን ካለችበት ፈልጌ ነው ዣ ስስት ስስት ኔ ቆንጆ አለሽ ግን የት ነሽ ማር በጣም እኮን ናፈቅሽኝ የት ነው ያለሽው ከማን ጋር ነው ያለሽው እስኪ ለባለ ስልኩ ስልኩን ስጭው ደህና አደርሽ እባክሽን የጠየቅሽኝ ገንዘብ ሁሉ እከፍልሻለሁ እባክሽን ልጄ ብቻ ልጅቷን በምልክት ይዤልሽ እመጣለሁ። አረ ችግር የለውም እኔ ራሴ ያላችሁበት ድረስ እመጣለሁ። እሺ በቃ አዎ፣ በቃ እሱን ታክሲ ያዢና፣ በቃ መጨረሻው ጋር ስትወርጂ በቃ ይኸውልሽ፣ የሆነ ኮብልስቶና ልስ ስትታጠፊ ቀጭን መንገድ አለች። በቃ በእሷ ጋር ስትገቢ እኔ ይወጣልሻለሁ። እሺ አትቆይም። አይ ብዙ ሩቅ አይደለም። አንተ ሰውዬ ምንድነው? ከእኔ ጋር ያለ ችግር? ይኸውልህ ለነገር አይደለም የመጣሁት፣ ማውራት አለብን። እኔ ከአንተ ጋር ምንም የማውራው ነገር የለም። አሁን ከመኪና ጋር ዞር በልኝ። አንተን አይከሰስከኝ አሁን እኔ ከሰስኩ። እንደዛ አስፈራርታኝ ዝም እንድልፈልገ ነበረ። አሁንም ከዚህ ጋር የማትሄድ ከሆነ ፖሊስ ጠርቼ አስቀፈድዳል። ግን ማውራት አለብን። አሁንም ቢሆን ስለ ሙቲ ማውራት አለብን። ትሰማኛለህ? ልጅቷ እሙቴ አይደለም ስሟ ስሟ ስስት ነው። ደግሞ የእኛ ልጅ ናት። ያንተም፣ የዛችም ሞላጫ ልጅ አይደለችም። እሺ ልክ ነህ፣ ልጅ አይደለችም፣ ግን የአቶ ረታ ልጅ ነው። ምን? ሄሎ ናርዲ፣ ምን? እሺ፣ እሺ፣ መጣሁ፣ መጣሁ። እሺ፣ እሺ። አሁን ከመኪናዬ ጋር ዞርትልኝ፣ ዞር በልኝ እባክህን። ይወለ አሁንም ስለሙቲ ግን ማውራት አለብን። እሺ፣ ስማ። ሄሎ ለራስ ብዬ ነው። ወይኔ ደግሜማ እዛ እስር ቤት አልመለስም። ንጨምርልሽ እንዴ? አይጠግበለ ትንሽ ኮሮ ወይ ስለነበረ ነው ቶሎ ቶሎ የበላሁት። እኔ የምልሽ ግን ልጅ እኔ ነው ያገኝሻት። ትናንትና ማደሪያ ፈልጌ የስንከራትት ሲንከራተት ጥግ ላይ ቁጭ ብላ ነው ያገኘኋት። የእኔ ቆንጆ ተንገላታሽብኝ ሽብኝ። ቆይ ማን ነው የወሰደሽ? ጩና ጮና ነች አይደል? አዎ ማዬ አልወደድኩም። በጣም ነበር አሰቃየችኝ። እኔ ልሰቃይልሽ። ብቻዬን ነበርኩ ነው ያልሽው ከውጭ ምግብ ምናምን የሚያቀርብልኝ አንድ ትልቅ ሰውዬ ነበር። ሰውየው በጣም ያስፈራል። ወንዱ ምንም አለማድረጉ እነሱ ከአውሬዎች ናቸው። እንደውም ከአውሬዎች እነሱ ይብሳሉ። ይቅርታ ግን አቋረጥኳችሁ። ኧረ ክፉ ተብዬዋስ እናትየዋ ነች ማለት እናትየዋ ነች እንዴ? አፍና የወሰደቻት፣ እንግዲያው መሆኑኗ ለነገሩ እናት መሆኗ አስመች ተረጋገጠ። እንዴት ነው ግን አንቺ ግን ከዛ የመለጥሹ? ትልቁ ሰውዬ ሳይ የጓሮ ወንበር ከፈትኩና ቀስ ብዬ አመለጥኩ። ማታ ሳገኛት ፈርታ የምታደርገውን ነገር ሁሉ አስታጣን ያገኘኋት። በዛ ላይ ደግሞ ልክ እንደ እኔ ማደሪያ ያጣች ወፍ ነበር የመሰለችኝ። አንቺ በዛ ሰዓት እዛ ምንትሰሪ ነበር? ማለቴ ያው ሳገኝሽ ልብሶችሽን በፌስታሊዜሻል ብዬ ነው የቤት ሰራተኛ ነሽ? አዎ፣ አልተሳሳትሽም። ግን ምን ዋጋ አለው፣ ይሄ ጠማማ እድል እንድሰራ አላረገኝም። እንዴት? የምገባባቸው ቤቶች ሁሉ ያሉ ወንዶች አንድ አይነት ናቸው። ከአንድ ማህጸን የተገኙ ነው የሚመስሉት። ማለት ምን አርገውሽ ነው? እስካሁን የማድረግ ሙከራ አደረጉ እንጂ ምንም አላደረጉኝም። በዛ ላይኩ ደግሞ ባለትዳሮች ናቸው። ለነገሩ በእነሱ ነው የባሰው። ይቅርታ ገነ፣ አንቺን ለመናገር ፈልጌ አይደለም ማለቴ ባለትዳር ከሆንሽ ይገባኛል። እሱስ የደረሰበት ነው የሚገባው። እንደው ከሀገሬ ከመጣው ጀምሮ የወንዶቹ ጦስ ነው ተከትሎኝ የመጣው። አባቴ ወንድ ባይሆን ኖሮ እነሱ ባይፈጠሩ ብዬ እመኝ ነበር። የዚህን ያህል ምን ቢያደረጉሽ ነው? በጣም መወደ ጓደኛ ነበረኝ። ምን እንዳደረገ ገምች እስቲ። ጓደኛው እኔን ማግባት ስለሚፈልግ እቤቱ ድረስ ጠርቶ በጓደኛው ላይ ያስደፍረኝ ነበረ። የምርሽን ነው? ይሄ ገረመሽ? ከዛ ከክፍለ ሀገር ጥዬ ብመጣም እዚ የገጠመኝ ተመሳሳይ ወንድ ነው። መጀመሪያ ልሰራ የገባውበት ቤት ሰውየው ባለ ትዳርና የሶስት ልጆች አባት ነው። እና ምን አደረግሽ? ለሊት በተኛውበት ከነ መለመለ አይመጣም መሰለሽ። እንዴ ምን ላይ አደርግ፣ መቺስ ገላው ሊታጠብ አለለሽ። እኔ ሞኡ ብዬ ጮኩኝ። እሺ፣ ከዛስ? ከዛማ ሚስቱ እሱን፣ የጥፊ ናዳ ስታወርድበት እኔን ደግሞ ከቤት አባረረችኝ። እና ትላንት ማታ ከምትሰሪበት ቤት ተባረች ነው? እኔ እምልሽ፣ ሳይሽ ቆንጆ ነገር ነሽ። ፈጣሪሽን ይሄን ውበቴን በቀነሰልኝ ብላ ይጸልያሽ ታውቂያለሽ? አይ አላውቅም። የእኔ ግን እየለጸሉት ይሆናል። ለነገሩ የወንዶችን ነገር እያወኩኝ ላጤ ቤት መግባቴ የራሴ ጥፋት ነው። እና ታዲያ ትላንትና ላጤውን አባረረች ሳይት እኮ ደህና ሰው ነው የሚመስለው። እስከ ዛሬ ድረስ ድምፁን አጥፍቶ ሲያደባ ቆይቱ ማታ በተኛውበት መጥቶ አፌን አያፍነኝ መሰለሽ። ምን ላይ ያደርግሽ? አስም እኮ አይደለም አፍነኝ ምልሽ፣ ወንድ እኮ ነው። እነሱ ደግሞ ምን ሊያደርጉሽ ነው አይባልም። እኔ ሲያንቼዝ መች የዋዛ ሆንኩኝና፣ እሱ ሳያስበው ሽሮ መብለያውን ብዬ እሱ እዛ ሲንደፋደፍ እኔ ኮተቴን ይዤ ውልቅ አልልም መሰለሽ። ደሙዝሽንም ሳትቀበይ ወይ ደሙዝ መቀበል ለኔ እኮ እንደረቡት መስራት እኮ የተለመደ ነገር ነው። ፌስታሊን ይዥ እኮ ነው ከወዲያ ወዲህ ስል ስስቴን ጥግ ለ ቁጭ ብላ ያገኘኋት። ቆይ ግን የት ነው ያደራችሁት? አይዞሽ ጎዳና ላይ እንኳን አላደርንም። ትንሽ ገንዘብ ስለነበረኝ ዋጋው ቀንስ ያለ አልጋ ፈልጌ እዛ ነው ያደር ነው አይደለኝ ነው ቆንጆ ልክናት። ምግብም አብልታኛለች፣ ብስኩትም ገዝታልኛለች። እውነት እንዴት ብዬ እንደማመሰግንሽ አላውቅም። ፈጣሪ ክብሩን ይሰድ እና ከኔ በፊት እንኳን ወንዶች አላገኛት እነሱ ሴት ይሆንባቸው እንጂ ምንም ችግር እኮ የለባቸው። ይልቅ የዛ ሰውዬ ይጠረን ገላይ ላይ ነው ያለው። ገላይን የምንለቃለቅበት ነገር ካገኘው። ይቅርታ ላስቸግርሽ ችግር አንሽ ማነሽ? ሰውዬ በጋ አምላክ እርቀት እንጠብቅ ብዬ ነው የምጠራው። አንቺ አምሻል እንዴ? ቆይ ማነው አንቺ እዚህ ቤት ያመጣሽ? በገዛ ቤቴ የመጣሽ ብዬ ነው የምጮህ ምናምን ትያለሽ እንዴ? አታፍሪም? በገዛ ቤቴ አ ምንድን ነው? ይቅርታ ትዬ ባለቤትሽ መሆኑን አላወኩም ነበረ። ለዛ ነው ብዬ ጮኸ አለ ያልኩት? ምንድን ነው እየተፈጠረ ያለው? ከዛ ነው አንተን የሚፈራችክ እሺ ያለችው ሁሉ እውነት ነው ይባል የዋሸች ይመስላል እኔ ኮ ሳቤላንም እውነት ነው የተናገረችው ብዬ እኮ ነው መጨረሻ ላይ እዚህ ሁሉ ነገር ውስጥ የገባ ነው እንዴ ግን እኮ ይሄ ልጃችንን ህይወት እኮ ታድጋልናለች እና የልጃችንን ህይወት ስለታደገችልን እዚህ ቤት ሰራተኛ ሆና ልትቀጠር ነው እኔ ከዚህ በኋላ እዚህ ቤት ምንም አይነት ሰራተኛ አልፈልግም ሳባ እንዴ ስላታለለችን ነው ሶሲም እኮ የእኛ ሰራተኛ ነበረች አይደል ቆይ ምን፣ ዋና ምንሽ ነው የቤት ሰራተኛ አረግሽ መቀጥሪያት? ተያዣለኝ ብላለች። እንዴ ሳባም እኮ ተያዥ ነበራት። ሰራተኛ እንደሚያስፈልገን ታውቃለህ አይደል? ምክንያቱም ኢየሱሲናት እርጉዝ መሆኗን ሲያውቁ ካሎልሽ አትሄጂም ብለው እዛው አስቀርተዋታል። እና ሌላ ሰራተኛ ጠፍቶ ነው እንዴ? ቆይ እቺ ነው ምን አረገች? በቃ እኔ እንዲሁ ሳያት ቃልቤ አልወደዳትም። አሃ ልክ እኔም የዛኔ ሳባን ሳያት ቃልቤ እንዳልወደዳት ማለት ነው። ቆይ ለምንድን ነው ከእኔ ጋር የምትፎካከሪው? ልጅቷን በጣም ወድቻታለሁ። እርግጠኛ ነኝ ወንድ ስለምጠላ ነው የወደድሻት። ነገር ኩ እኮ እሱ ከድሮ ጀምሮ ያሳለፈችው ሕይወት ያሳደረባት ተጽዕኖ ነው አልኩ። በዛ ላይ እንደዛ ተጨንቀን በነበርንበት ሰዓት ስስትን በገንዘቧ እሩም ይዛ አብልታ ጠጥታ ተንከባክባኩ ይዛልን የመጣች ባለ ውለታችን ነች፣ እና ውለቷን በሌላ ነገር መክፈል አንችልም። እንደ እሷ ደግሞ የፈለገችው ይህንን ነው። የቱን? እዚሁ ከእኛ ጋር አብሮ መኖር። ቆይ ግን ሌላ ሰራተኛ መፈለግ አንችልም? እኔ ገና ሳያት ከአሁኑ እያስፈራችኝ ነው። ለኔ ግን ተመችተኛለች። ስለዚህ ዛሬ ተያዣን ይዛ መታ ተፈራርመን ስራዋን ትጀምራለች። እሺ የወንድ ፎቢያዋስ? ስንቴ ነው የምነግርህ? ይህ ፎቢያ አይደለም፣ በቃ የወንድ ተጽዕኖ ነው። እሱን ደግሞ አንተ የተለየ ወንድ መሆንን ስታቅ፣ ደግሞ በጊዜ ሂደት ለሌላ ወንዶችም ያላትን ጥላቻም ታቁማለች። እርዲ እኔ የተለየው ወንድ ነኝ። እንደ ምሳሌ ነው ያልኩት። አምልጦሽ ነው አይደል? ቶጅኛለሽ አራይ ዞሻ ትፍሪ፣ ምንም አላደርግሽም። ሁላችሁም ወንዶች እንደዚህ ነው ነው የምትሉት። እስቲ አንድ ሳምንት እንኳን ልቆይ? ያንተ ደግሞ ባሰ። አንቺ አምሻል ጤነኛ ነሽ? ምንድነው የምትይው? ባለጌ ሶስት እስከ መቆጠር ከዚህ ማትሄድ ከሆነ ኦ ብዬ ሚስትን ነው የምጠራልክ። ኧረ ተረጋጊ፣ ነው ውሃ ለውሰድ ነው የመጣሁት እኮ ውሃ ሳሎን ጠፍቶ ነው እዚህ እራሴ የመጣው ሂድልኝ፣ አሁን ከዚህ ጤነኛ ነሽ ግን። ቆይ ቆይ እናንተ ወንዶች ካለ እኔ ሲታ ላይ ያችሁም እንዴ፣ ምን አለው ሰርቼ ብበላበት አሁን። በትክክል ንክ መሆንሽ እየገባኝ ነው። አንድ ሁለት ሶስት ብዬ ከቆጠርኩኝ ግን መዋረድክ ነው። እሺ፣ እሺ፣ እወጣልሻለሁ። እንዴ ገና ከመምጣቷ በገዛ ቤቴ መፈናፈኛ አልተሰጠኝ። ነው እንዴ! ፎ ይሄ ማሴት ካየ እንደሚያቅበዝብዘው በደንብ ያስታውቃል። የወንድ ችግር ብቻ አይደለም፣ ሌላም ችግር አለባት ች ሰራተኛ ምን አርጋክ ነው? ውሃ ፈልጌ ኪችን ሄልኩኝ። አንተ ራሱ ኪችን ራስ ምን አስኪደልክ? ከዝጋዝ ውሃ ፈለግኳ እና ምህረት ብላ ትጠራም እንዴ እንዴ። ቆይ እናንተ ሰዎች ተሰብስባችሁ ልታሳብዱኝ ነው እንዴ ያሰባችሁት? እንግዲህ አንዴ ቀጥረናታል። ከዚህ በኋላ ወደድክም ጠላህም የዚህ ቤት ሰራተኛ እሷ ነች። ኪችን አግኝታኝ እንደዚህ የሆነችማ መኝታ ቤት ብታገኘኝ በቃ አገር ነው ምታቃጥለው። አልገባኝም። መኝታ ቤቷን ለመሄድ አቅደ ነበር አረቺስ በዚህ አይነት ራሴ መኝታ ቤት የምታስገባኝ አይመስለኝም። ይልቅ ማውራት አለብን። የትልቅ ሰው ወሬ ይታወሩ ነው መሰለኝ ውስጥ ጋር ብቻ የልጫወት ነፍስ ነገር እኮ ነሽ የኔ ልብ ይህ ከቤታችን ጠፍቶ የነበረው ደስታና ሳቅ በምረት ምክንያት እንደሆነ አስብ። የእሷ በጣም ብዙ ለት አለ። እና ገና ለገና በሁለታ ታስሬ በገዛ ቤቴ ውስጥ እስረኛውኝ መቀጠል አለብኝ። ምንድነው ልታወራኝ የፈለግከው ነገር? ስልኬን ኬት እንዳመጣ አላቅም። የአገጀራው የሚባል ሰውዬ እየደወለልኝ ነው። ታዲያ ምን ችግር አለው? እሱንም ፖሊስ በአባሪነት ይፈልገዋል አላልኩም? የሆነ ቦታ ቅጠራውና ማስያዝ እኮ ነው። አሁን እሱ ጠፍቶኝ ነው። እና ታዲያ የምን ማባበል ነው ነው? ወይስ ፈርተኸው ነው ቆይ እዚህ ጋር መፍራትም ምን አመጣው? መርማሪው ስስትም ምረትም ሄደው ቃል መስጠት እንዳለባቸው ነግሮሃል አይደል? ስስትን እኔ እሄዳለሁ፣ ምረትስ? ዋናው እኮ ስስትን ያገኘቻት እኮ እሷ ነች። እኔ ከዚህ ሰራተኛ ጌትም ቦታ አልሄድም። አሁን አሁንማ ገና ሳያት መፍራት ጀምሬያለሁ። እሷ ልጅቷ እንኳን ምንም ምታስፈራ አይደለችም። መቼም በመልክም ቢሆን ከዛሽ ከሳባ ሳትሻል አትቀርም። በቃ አንቺ ዞሬ ዞሬ ሰባ ላይ ነሽ አይደል? ለማንኛውም ጩና ብቻ ሳትሆን ያቺ ሳባ ተብያውን ተይዛ የእጇን ማግኘት አለባት። ልጅ እንደዛ አንገላታማ በነጻነት መኖር የለባት። አላውቅም። ግን ገጀራው ስለ ሙቲ ማውራ ትልቅ ምስጢር አለኝ እያለኝ ነው። የምን ምስጢር? አቶ ወረታ ስለሚባል ሰውዬ አንስቶልኝ ነበር። አቶ ወረታ ማስታወቂያ ላይ ስስትን የምትመስል ልጅ የሚፈልገው ሰውዬ እሱ ነው። አቶ ወረታ ማለት ምን እና? ገጀራው ስለዛ ሰውዬ የሚያውቀው ነገር አለ እያልከኝ ነው? ምናልባት ለማንኛውም፣ አሁን ሁላችንም ወደ ጣቢያ መሄድ አለብን። እንዴ ቤቱን ለማንጠለን ነው የምንሄደው? ባይሆን እኛ እንሂድና፣ እኛ ከመጣን በኋላ በተራዋ ሳ ሄዳ ቃሏን ትሰጣለች። ይሄ እንደውም በጣም አሪፍ ሀሳብ ነው። እኔ እሷ ልጅ ከእኔ ጋር እንድትሄድ አልፈልግም። ነገር ለማረግ ለማድረግ የመጣ ተሳስታለሽ? የማንሽ ክስ እባክሽ? አንተ ራሱ የማን ጉሪዛ? አንተ ወጣለ ወይስ በያዝኩሽ መላን ቆራጥ? እውነቴን ነው። አንቺን የመሰለች ቆንጆ ልጅ የቤት ሰራተኛ ሆኖ ማየት በጣም የሚያናድድም በጣም ገርሞኛል። ቆይ ማና አንተ ለዚህ ቤትስ ምንድነህ? ርቀትን ጠብቅ ብያለሁ። የቤቱ ባለቤት የለም እንዴ? አየህ አይደል ግምቴ ልክ ነበረ? የቤቱን ባለቤት እንኳን በስሙ ያልጠራክ ስለዚህ ሌባ ነህ ማለት ነው። አዎ ሌባ ነኝ። ልብ ልሰርቅ ነው የመጣሁት። መጨረሻ ላይ የረሳኸው ፊደል አለ። ለማንኛውም የልብ መሆንክ የልብስ ሌባ ከዚህ ቤት ቀጥ ብለውጣ። በጣም የማናግረው ነገር ስላለ የቤቱን ባለቤት ጥሪ ልኝ እኮ ነው እያልኩሽ። አትጠቀም ብያለሁ፣ አለበለዚያ እግረን ሰብሬ እርግብ ጠባቂ ነው ማድረግ። አንተ ምን ብትደፍሬ ነው ቤተ ድረስ የመጣው ነይ ምረት ስስትን ይዘሻት ግቢ። አንተ ነህ ገጀራው ማለት? ቆይ ምንድን ነው የምትፈልገው? ከእኛ አስቀድሜ ለባልሽ ነግሬዋለሁ። እኔ እዚህ ለጸብ አልመጣሁም። ሀ እና ለዛ ነው እኛ እግራችን ሊወጣ ሲል ጠብቀ፣ ሽክክ ብለሽ ምትገባው ወደ። ደውል ደውል፣ ለፖሊስ ስልክ ለመደወሉ ትደርስበታላችሁ፣ ግን እባካችሁ እስኪ አንዴ እኔ የምላችሁን ብቻ ስሙኝ። ጩና አሳልፋኝ ሊሰጠኝ እንደሆነ ሰምቻለሁ። እና እኛ ምን አገባን? ያገባናል። እኔ ተመልሼ ወደ እስር ቤት መግባት አልፈልግም። እኛ በሌለንበት ቤታችንን ሰብረ መግባት ሊያስከስ እንደሚችል አታውቅም? እኔ ማንም ቤት ሰብሬ አልገባውም። ደጋግሜ ደውዬልህ ነበር ስልክ አላነሳ ስትለኝ ጉዳዩ አስቸኳይ ስለሆነ ቤት ድረስ መጣሁ። ቤት ስደርስ ደግሞ የውጭ በር ክፍት ነበር። ስለምን አስቸኳይ ጉዳይ ነው የምታወራው? ጩና አሳልፌ እሰጣለሁ ያለችው በእናንተ ምክንያት ይመስላችኋል? ሲጀመር እናንተ ምን አረግኳችሁ? ልጅ ያለሆነውን ሰው ልጄ ነው ብለህ እኛን ለማስፈራራት መሞከር ይሄ በደል አይደለም? ልክ ነ እሙቲ፣ የኔም የጩናም ልጅ አይደለችም። አውቄው ነበር። ብቻ ሰርቃቿት እንዳይሆን እሱም ቢሆን በምን እድላችን። የእኛ ከዚህም የከፋ ነው። አልገባኝም። ከዚህ የከፋ ስትል ምን ለማለት ፈልገህ ነው? አሁን ተረጋግተን ማውራት እንችላለን። በዚያ ላይ ቀን ሙሉ ከፖሊስ ጋር ስሳደዱዬ በጣም ርቦኛል።

ቺኒ መሰል ልጅ ሰርባንት ቹ እውነትም ወንዱ ሞታል ማለት ነው አንተ ስርዓት የሚባል ነገር የለም እንዴ እናት የለኝ አባት የለኝ ማን ያስተምረኛል ስርዓት የሚባለው ነገርስ ምንድን ነው እሺ አሁን ስለ ስርዓት አውቃለው የምትለውን ነገር ንገረን ጩናን አቶ ረታ የሚባል ቱጃር ማን እንዳስተዋወቃት እራሱ አላውቅም? ግን ለሆነ ትልቅ ኮንትራት ስራ እንደፈለጋት ነገረችን ያው ጩና ደግሞ ከእኔ ምንም የምደብቀው ነገር የለም ስለምን ኮንትራት ነው የምታወራው? አቶ ረታና ባለቤቱ ልጅ መውለድ ስለማይችሉ ያው የጩናን ማዕፀን መከራየት ፈልገው ነበር። ምን መታ እኔንም ደግሞ ስታማክረኝ የሚሰጧት መላ ሞቅ ያለ ስለሆነ ጊበት አልኳት። የኮንትራቱንም ውል በዋነኝነት እኔ የተፈራረሜ፣ እሷ ለዚህ ስራ ወደ ህንድ ሄዳለች። ቆይ ግን ከምር ነው እየነገርከን ያለው? ብቻ እንደዚህ የተገረማችሁት እንደዚህ አይነት ነገር አላቅም ብላችሁ እንዳይሆን። እና አሁን እያልከኝ ያለው ስስት በማህፀን ኪራይ ነው የተወለደችው እያልከ ነው? እንግዲህ እውነታው ይሄ ነው። ጩና ልጁን ወልዳላቸው ለትንሽ ጊዜ ህፃኗ እስክትላመድ ድረስ እዛው ሀብታሞቹ ጋር ተቀመጠች። የቀራትን ሳቢ እንደተቀበልን እኔ የሆነ ትልቅ ፎል ሰርቼ ሸቤ ከረምኩ። ከዛ ጩና የሚሏት ከሰዎቹ ላይ ስስትን ሰርቀው ወሰደች። አይደል እንደነገረችን ከሆነ ሳባ ከምትባለው ልጅ ጋር ዛሬ አይደለም የሚተዋወቁት። ከአቶ ወረታ ቤቱም በተመሳሳይ መንገድ ሞግዚቱና ገብታ ሰርቃ የሰጠቻት እሷ ነች። ከዛ ጩና ተብዬዋ ደግሞ መልሳ ህጻኗን ለእኛ ሸጠችልን አይደል? ጩና ገንዘብ ካሏት ምንም ማሸጠው ነገር የለም። አውቄው ነበር። ለእናንተም በአሪፍ ዋጋ እንደሸጠችላችሁ ጠርጥሬ ነበር። ቆይ እናንተ ግን ምን አይነት የተረገማችሁ ናችሁ? ግን እኔ ምን አጠፋው? ከሰውየው ጋር የተዋዋልኩት ጩና ቸከሴ ስለነበረች ነው። ጩና ከአራት ዓመት በፊት ከአቶ ረታ ቤት ስትሰርቃት እኔ ሸቤ ቤት ነበርኩኝ። ትሰማኛለክ? ምንም አልክ? ምንም። ስስት የእኔ ልጅ ነች። እሺ? የገባሻን መሰለኛ አቶ ረታ ልጁ እዚህ እንዳለች ካወቀ ለእናንተ ጥሩ አይመጣም ጩና ደግሞ እኔንም የሰራነውን ሴራ አጋፍጣለሁ እያለች ነው በእርግጥ ስትወጣ የሚጠብቃትን ስለምታውቅ ደፍራ አታደርገውም በህጋዊ መንገድ ያገኘናት ልጅ ናት። አቶ ረታም ቢሆን በህጋዊ መንገድ እስካገኘናት ድረስ እኛን መጠየቅ አይችልም በሱኳን በጣም እርግጠኛ ባትሆን ይሻላል ምን ማለት ነው እርግጠኛ አትሆኑ ማለት እና አይናችን እያየን ልጅን ያህል ነገር አንስተን ልንሰጣቸው ነው ዲኤንኤ ምርመራ ቢደረግ እኮ ልጅቷ የአቶ ረታ ነው የምትሆነው። በዛ ላይ ጩና ልጁን ሰረቀችው እንጂ አቶ ረታ እኮ አይደለም። አንድ ልጅ አይደለም አንድ ሺህ ልጅ የማሳደግ አቅም አለው። አልገባኝም። ቆይ ቆይ፣ ለምንድን ነው ለዚህ ሰውዬ አንተ እየተከራከርክለት ያለው? እኔ ከዚህ ሀገር መሸብለል ብቻ ነው የምፈልገው። እንደነገርኳችሁ፣ ጩና ስለዚህ ነገር ከተነፈሰች መታሰር የማይቀር ነገር ነው። እኔ ደግሞ መታሰር አልፈልግም። የመጨረሻ ማስጠንቀያ ተሰጥቶኝ ነው ከሸብ የወጣሁት። ደግሞ ከገባው እንደማለጡ አውቀዋለሁ። አሁን እያልከ ያለከው ነገር እኮ እኛ ምንም አይመለከተ ነው አይመለከትሽም። ጥሩ እንግዲህ ያው ለአቶ ረታ ሄጄ ከአራት ዓመት በፊት የጠፋችው ልጅ የት እንዳለች እነግረዋለሁ ማለት ነው። ምናልባት የምኮሱ ከእናንተ የተሻለ ሊሰጠኝ ይችላል። አንተ የተረገምክ እገልሃለሁ። እሺ እውነቴን ነው። እኔ ከተፈጠርኩ እንዳንተ ያሳዘነኝ ሰው የለም። ለማንኛውም እንድታስቡበት ትንሽ ጊዜ እሰጣቸዋለሁ። አስቡበትና አንድ አምስት መቶ ሺህ ብር ብትሰጡኝ በቂ ነው። አምስት መቶ ሺህ ብር፣ መልካም የማሰባ ጊዜ ደግሞ እጅኳን፣ ሰላም በለን የሚችል በቃ የዚሽ ጣጣ ህልቅ ማለት ነው። ናርዲ መቼም አይናችን እያየ ልጃችንን አሳልፈን አንሰጥም አይደል? መቼም ይሄን ያህል ገንዘብ ለዚህ ለማይረባ አንሰጠውም አይደል? በሕግ ይጠይቀና፣ እኛ ጋርም እኮ ትልቅ እውነት አለ። አሁን እስከ አቅሜ በላይ ይሆናል። እሺ አይመጥም እንጂ ይመጣል። ትንሽ ሲናደድ መጠጣት ይወዳል። ትንሽ ቆይቶ ይመጣል። ለነገሩ መች እሷ አጠፋ። ያጠፉትማ እዛ አማርኛ ፊልም ላይ የሚሰሩ ሰዎች ናቸው። እውነቴን እኮ ነው። አማርኛ ድራማ ላይ መጠጥ ቤት ተናደው የማይገባ ካራክተር ካለ እኔም የወንድ ጨዋለ ብዬ እመሰክርልሻለሁ። ስስተኝታ ነው። አው ተኝታለች። ምነው ትዬ ፊትሽ ደህና አይደለም ለነገሩ ያቀን የመጣው ሰውዬ ምንም አላማረኝም። ምን ነው ችግር አለ እንዴ? ለነገሩ ወንዶች ያሉበት ምን ችግር ይጠፋል። ምረት፣ እባክሽ ይቅርታ ፈጠንሽ አትበይኝና፣ የምረዳሽ ነገር ካለ እኔ አለሁ። አመሰግናለሁ። የሚበላው ስለሌለ ምግቡን አንሹ። ቲንሻት ሞክሪ። አይበቃኛልኩሽ እኮ አንሹ። ልጄን አገኘሁ ብዬሽ ገና ተደስቼ ሳልጨርስ ምን አይነት ጉድ ነው ያመጣህብኝ? ሰውየው ገንዘብ አለው ተብሏል። አሁን በምን አቅሜ ነው ከእሱ ጋር ተጋፍጬ የማሸነፈው?